ወይ ጉድ ሀይሚ ቋይኒ ግራ ነው የሚገባኝ። ማለት ሀይሚ ለብሩኬ ምኑ ናት ማለት ነው? ከሌላ ሴት ጋር ሲሆን አንጨረጭራታል፣ እሺ ከሷ ጋር ሲሆን እንታትፈረትታለሽ። በቃ ወይ ፍቅሩ ወይ ፍቅራቸውን አይገለለጹ። ለምንድን ነው ግን በሰው ላይ የሚጫወቱት ሚና ማለት ነው? ሰላም ጤና ይስጥልኝ፣ ውድ እና የተከበራችሁ የማስተከታዮች ንህናችሁን ያለው እግዚአብሔር መስየ። ዛሬ የመጣሁት በሀይሚና በብሩኬ ነው። እሱ ምንድን ነው እኔ ማለት ነው በጣም ነው ግራ የሚገበኝ ማለት ነው። ታዲያ ትናንትና የሆነ ሴት ጋር ቪዲዮ ሰርቶ ፕራንክ አድርጓት አብራተኝታ ምናምን፣ ከዛ በኋላ እሱ እንትና ለፕራንክ ነው አላት። ከዚህ ነው አልፈልግም ፕራንክ ቢሆን በዚህ ያበቃል አለሽ። ቆይ እሱ ሃይ ብሩኬ ጥያቄ ማለት ነው፣ ብሩኬ ላንቺ ምንሽ ነው እንዴ? ማለት አልገባኝም ወይ ማለት ፍቅረኛ ሞች ከሆናችሁ ለምን በሚዲያ ፍቅረኛ ሞች ነን ብላችሁ አትመጡም? ትጠየቁ እህትና ወንድም እንተላላችሁ ከሌላ ሴት ጋር አንተ ስትሉ ምንድነው? እናንተ እያስተማራችሁ ያላችሁት ምንድነው? አልገባኝም። እግዚአብሔርን ስለ አልገባኝ ነው እኔ በጣም የሚያናድዱኝ ማለት ይሁን። ሰው አንድ ላይ አብሮ ይሰራል፣ አው ኖርማል ነው፣ ሁሉም እየሰሩ ነው። ግን እነሱ በቃ በህዝብ ላይ ማለት ከነሱም ብሶ በህዝብ ላይ ይጫወታሉ ማለት ነው። እነዚህ ትንንሽ ልጆች አሁን በከነሱ ምን ይማራሉ? ምንድነው ነው የሚማሩት? አይ፣ ምን አገባሽ ልትሉ ትችላላችሁ። እንደዛ ሳይሆን እነሱ በፍቅረኛ ሞች ከሆነ ሌላ ሴት ሲይዝ ይነዳታለው ሁልጊዜ፣ ኝኝኝ ከማጠርሽ መጨቃጨቅሽ፣ ፈጣሪ ሆይ ትዕግስቱን ስጠኝ፣ እንዲማነሽ ነው። እንዲሁ እኮ አቃጠልሽ ለቪውና ለዶላር ብሎ እኮ አቃጠልሽ። እውነት ወይ አንተ ፍቅር ካለ እውነት፣ ፍቅር ካለ እውነት የምታፈቅራት ከሆነ በቃ የምታፈቅራት ከሆነ በቃ ፍቅርን ገለጽላትና ካመኔ ታመኔ ካላመነኝ ደግሞ አላመነኝም ነው አለቀ። እንዴ ምን ሆናችሁ ነው? ከሌላ ሴት ጋር ስትሄድ አንተም ከሌላ ወንድ ጋር ስትሄድ እንታፈር ትላለህ፣ እሷም ከሌላ ወንድ ጋር ስትሄድ እንትን ትላለህ። ምን ሆናችሁ ነው? በሰላም ነው? አልገባኝም። ስለ አልገባኝ ነው እኔ። የእናንተ እንትን ምንድነው? ምንድን ነው እያስተማራችሁ ያላችሁት? ለምንድን ነው እንትን የምትሉት? ማለት በህዝብ ላይ የምትጫወቱት ቢያንስ እኮ እናንተ አሁን በጣም በደቂቃ እኮ ማለት ነው በአንድ ሰዓት እኮ መቶ ሺህ ሁለት መቶ ሺህ ነው የሚታይላችሁ። ከእናንተ ሰው ምን ይማራል? ከእናንተ በቃ እንደዚህ መማገጥን መጨማለቅ ነው ከእናንተ ሰው የሚማራው ማለት ነው። እናንተ ወዲራ ታፍሱበታላችሁ፣ ግን ከእናንተ ትንንሽ እናንተ ትንሹ ከእናንተ እናንተ ቤተሰብ የላችሁም እንዴ? አልገባኝም። እኔ ስላልገባኝ ነው ማለቴ። የስሩ ችግር የለው። አዎ ችግር የለውም፣ የስሩ። ግን እነሱ በምን ሁኔታ ነው? ወይ ፍቅረኛሞች ከሆነ በፍቅረኛሞች ወይ ኖርማል እህት ና ወንድም ከሆኑ ያኔ ኖርማል ጓደኛ ከሆኑ በኖርማል እህት እና ጓደኛሞች ነው። የሆነ ቀልቀል ያለ ፕራንኮች አሉ አለ አይደል? የሆነ ከዚ ከግንኙነት ውጭ ያለፈ ቀልቀል ፕራንክ ያሉ ነገሮች እንትን ይላሉ። እሺ፣ እና ስጠይቅ እሷ ስትጠየቅ እኔ ምንም እንትን እሱ ዱቤ ሲሄድ በቃ እንጣጥ ብለሽ መጣች ማለት እንጣጥ ብላ መጣይ፣ በቃ ከሱ ጋር ካልሆንኩኝ አለች። እሱ ደግሞ ፕራንክ ሲሰራት በቃ ያዙት፣ ያዙ ልቀቁት። የእነሱ የነሱ ማለቴ ምንድናቸው ስላልገባኝ ነው እኔ? እኔ ማለት ስላልገባኝ ነው ምንድነው? የነሱ ወይስ እኔ ነኝ አልገባኝ። የነሱ ምንድነው ምንድናቸው? አልገባኝም። ምንድናቸው ምንድናቸው ማለቴ ምንድናቸው፣ ሰው ምንና ምን ናቸው? ከፍተኛ ማሽኮነ ሾክ ትክክል ነው። ከሌላ ሴት ጋር ማደር የለበትም ግን ሲጀመረ ፍቅረኛ ሞች አይደለንም እኛ አላችሁ እና፣ ካልሆናችሁስ ካልሆናችሁ ታዲያ እሱ ከሌላ ሴት ጋር ቢያድር አንቺ ምን አገባሽ? እሺ ፍቅረኛ ሞች ካላችሁ ለምን ፍቅራችሁ ለሚዲያ ሳለን ትብሳታችሁ? ከዛ በኋላ እንት ለምን አትሉ፣ ህዝቡ ለምን አታሳረፉት? እንዲህ አመቱ ሙሉ ሀይሚና ብሩኪ አብርሽና ሩታ ትንሽ አይደብራችሁም እንዴ? ማለት ነው በቃ ሁልጊዜ ጭቅጭቅ፣ ሁልጊዜ ውሸት፣ ሁልጊዜ ድራማ። ለዶራል የዚህን ያህል ማለት ነው ያኪን ይሁን ቁም ነገር ነገር ወይም ቀለል ያለ ፕራንክ ነገር በቃ እንትም ምትሉ ብትሉ ሁል ጊዜ እየተለጠፉ ቪዲዮ መስራት እናንተ እኮ ፍቅር የለባችሁም እኮ ሲጀመር፣ ምንም ነገር እናንተ አልተፈቀሩም ሲጀመር። ለኦዲየንሱ ነው በቃ በኦዲየንሱ ላይ ነው በህዝቡ ላይ ነው የምትጫወት። በጣም ትጫወታላችሁ። ለምን ሰው ባንድ ላይ ሁኑ፣ ባንድ ላይ ሁኑ፣ ባንድ ላይ ሁኑ ስለሚላችሁ በቃ ህዝቡን በጣም እያጃጃላችሁ። ድረ ተሰበስቡበታላችሁ የሆነ አንድ አይነት ቲሸርት ትገዙና በመቶ በመቶ ብር ከዛ በኋላ ትለጥፉና ትሰራላችሁ ማለት ነው። ምንድን ማለት እምናችሁ ለምን አትለዩም? ፍቅረኛ መሽ ከሆናችሁ ፍቅረኛ፣ ኖርማል ጓደኛ ከሆናችሁ ኖርማል ጓደኛ። ለምን ትናትሉ በህዝቡ ላይ ሁግዜ ላይ የምትጫወቱት ማለት ነው። እና ሀይሚና ብሩኬ ቆርጣችሁን እንትምባሉ ለህዝቡም ያለው ነገር ተናገሩ። ሁለተኛው ሴት እንግዲህ ዳኒ ና ጽጌ ደግሞ ዛሬን ታስፈርጥባል። እና ደግሞ ይሄ ዳኒ የሚባል በጣም ተንኮለኛ መርዝ ነው። ተንኮለኛ ኃይል በቃ ሱን ሰልሎ ማለት ነው፣ ከሷ ለማራቅ ማለት ነው ሁሉም እንትን እሱን ይከታተል ይከታተልና፣ ማለት ነው ያችን ሴት ማለት ነው። አውቆ ነው አንቺን ለማሳመን ግቢ ብሎ ያለውን ነገር ቁልፍ ሰጥቶ ማለት ነው። ቁልፍ ሰጥቶ ከዛ በኋላ እንደዚህ ሂደሽ እኔ ልመጣ ስል የሆነ ቴክስት አድርግልሻለሁ። እየዳሰሽ ሳሚው ምናምን እየሳምሽው ጠብቂኝ፣ እኔ እና ጽጌ ይመጣለን ብሏት ነው። ይሄ ሁሉ የዳኒ ስራ ነው። ዳኒ ማለት አትመኙ፣ እሱ አያፈቅርሽም በቃ እሱ እየደራ ነው ያለበት። ካንቺ እንዴት እንዴት ይሄን ያህል ጊዜ ያሳድገት እንዴት ከሌላው ወንድ ጋር ሄደች እና ታዲያ ሴት ልጅ እኮ ናት። እድሜዋ አይሄድ እንዴት እድሜዋ አይሄድ ለምንድን ነው በሴት ልጅ የምትጫወቱት እንዴ? እሱ ሱኮ ነው። እሱ ነው እንትን ያለብኝ ማለት እሱ ነው ነገሮቹን አቀናባብሮ እንትን ያለ እንጂ እኔ በጾረት እኔ ምንም እንደዚህ ያደረኩኝ ጭራሽ፣ ልጅቱንም ማላቃት ምን ያለው በጾረት ትክክል ነው። አጸጌ ደግሞ በቃ እሱን ማመን አልፈለገችም። ግን ይሄ ሁሉ የዳኒ ስራ ነው። ይሄ ሁሉ ማለት ነው። ምክንያቱም ዳኒ ድዙ ማለት ነው እንዲከታተል ያደረገው ሰው አለ ማለት ይከታታል፣ እየተወጣ እየተገባ እየተንተናለ ያለውን ነገር ያለውን ነገር እንትን ብሎ ሰው ቀጥሯል ማለት ነው። ሰው ቀጥረና ከዛ ከነሱ ቤት መግባቱን ሲያይ ማለት ነው የሆነ ሴት ሲት ይቀጥርና እንደዚህ እንደዚህ ብለሽ እኔን ልመጣ ስለት የክስ አደርገልሻለሁ። ቃፊው ሳሚው ምናምን ያለውን ነገር ብሩዋት ነው ጽጌ አትሞኝ። ዳኔን አትመኝ፣ አሁንም እንዳይጎዳሽ፣ አሁንም ይጎዳሻል። እሱ እንዳንን አትመኝ። እውነት በጣም እንትን ነው ማለት ይወል። በቃ የሆነ የደራ ፍቅሩ የደራ ፍቅር ነው ያለበት የሚመስለው ማለት ነው። የደራ ፍቅር ነው እንጂ እውነተኛ ፍቅር ያለበት አይመስልም። እውነት ለምናገር እግዚአብሔር ነው እና አትመኝ። አንቺ ደግሞ በቃ ለብቻሽ ያለውን ነገር አስቢበት። እርግጥ ይህን በጾለትን አታፈቅሩም ለዳኔ ነው እንጂ ግን ደግሞ ግዴታ በጾለት ጋር መሆን የጠበቅብሽም የራሽን ነገር የራሽን ትመን ማድረግ አለብሽ ማለት ነው። ተከታተላችሁኝ፣ አመሰግናለሁ በእውነት እግዚአብሔር አክበረለኝ። አበረታቱኝ ቶቼ።